የኢትዮጵያ ከፍተኛ ባለስልጣናት ቡሬን ጎብኝተዋል። የኢትዮጵያ ፌዴራል መንግስት ከፍተኛ ባለስልጣናት፣ የጦር አዛዦችና የአፋር ክልል ባለስልጣናት ኤርትራ ድንበር አጠገብ የምትገኘውን ስልታዊቷን የቡሬን ከተማን ጎብኝተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ጌታቸው ረዳ፣ የኢትዮጵያ የብሔራዊ መረጃ ደህንነት አገልግሎት የበላይ ኃላፊ ሬድዋን ሁሴን፣ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት የቡሬ ጉብኝታቸውን አጠናቀው ዛሬ ቀትር ላይ ሰመራ ናቸው። ቡሬ ከኢትዮጵያ ኤርትራና ጅቡቲ አዋሳኝ ድንበር በቅርብ ርቀት የምትገኝ ስልታዊ ስፍራ ናት። ከኤርትራ የወደብ ከተማ ከአሰብም 80 ኪሎ ሜትር ያህል ትርቃለች። በረሃሟ የአፋር ክልል ከተማ ቡሬና አካባቢዋ ኢትዮጵያና የኤርትራ ከ1990 እስከ 1992 ባደረጉት ጦርነት የሁለቱ ሀገራት ጦር ኃይላት ለተከታታይ ወራት ከፍተኛ ውጊያ ያደረጉበት አካባቢም ነው። የኢትዮጵያና የኤርትራ መንግስታት አንዱ በሌላው ላይ ጦርነት ለመክፈት እየተዘጋጀ ነው በሚል በሚወቃቀሱበት በአሁኑ ወቅት የኢትዮጵያ ባለስልጣናት አካባቢውን የጎበኙበት ትክክለኛ ምክንያት በወል አልታወቀም። ባለስልጣናቱ ቡሬን መ መጎብኘታቸውንና ዛሬ ቀትር ላይ አፋር ክልል ርዕሰ ከተማ ሰመራ እንደሚገኙ ግን ከባለስልጣናቱ አንዱ በስልክ ለዶቼቬሌ አረጋግጠዋል። ዝርዝሩን ግን ባለስልጣኑ ጉዞ ላይ ነኝ በሚል ከመናገር ተቆጥበዋል። የኒውክሌር ስምምነቱ ኢትዮጵያ በቀጠናው ያላትን የኃይል አቅርቦት መሪነት ሚኗን ያሳድጋል ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። መንግስት ከሩሲያ ጋር የተፈራረመው የኒውክሌር ኃይል ማመንጫ ግንባታ ስምምነት ኢትዮጵያ በቀጠናው ያላትን የኃይል አቅርቦት መሪነት ሚኗን ያሳድጋል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሞስኮ በሰጡት የጋራ ጋዜጣዊ መግለጫ ላይ ነው። 25 ደቂቃዎች ገደማ በወሰደው ጋዜጣዊ መግለጫ ጌዲዮን ከአንድ ጋዜጠኛ በሩሲያ ቋንቋ ለቀረበላቸው ጥያቄ በሰጡት ምላሽ ኢትዮጵያና ሩሲያ የተፈራረሙት የኒውክሊየር ኃይል ማመንጫ ግንባታ ስምምነት የሁለቱን ሀገራት ግንኙነት በማጠናከር እና ከሳሐራ በታች ባሉ የአፍሪካ ሀገራት እንዲህ አይነት ቴክኖሎጂዎችን ከማስተዋወቅ አኳያ ግዙፍ አበርክቶ አለው ብለዋል። የውጭ ጉዳይ ሚኒስትሩ በሞስኮ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኦሮሚያ ክልል ባሌ ዩራኒየም መኖሩን ከተናገሩ አንድ ቀን በኋላ ነው። ጌዲዮን ከላቭሮቭ ጎን ሆነው በሰጡት ገለጻ ይህ የኒውክሊየር ኃይል ማመንጫ ግንባታ ስምምነት ኢትዮጵያ በቀጠናው ላሉ ሀገራት የኤሌክትሪክ ኃይልን በማቅረብ ረገድ ያላትን የመሪነት ሚና ያሳድጋል የሚል ተስፋ መንግስታቸው መሰነቁንም አመላክተዋል። ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቁን ተከትሎ በዚህ ወቅት ኢትዮጵያ እንደ ኬንያ፣ ሱዳንና ጅቡቲ ላሉ ሀገራት ኃይልን እያቀረበች መሆኑን ያወሱት የውጭ ጉዳይ ሚኒስትሩ መንግስትም ይህን አጠናክሮ የመቀጠል ፍላጎት እንዳለው ተናግረዋል። ኢትዮጵያ ያላትን የኃይል አቅርቦት ለጎረቤቶቿ በማቅረብ ቀጠናዊ ትስስርና ትብብርን በአፍሪካ ቀንድ ለማጎልበት እንደሚፈልጉም የውጭ ጉዳይ ሚኒስትር ጌዲዮን አመላክተዋል። በተጨማሪም የኒውክሌሩን ጨምሮ ከሌሎች አማራጮች የሚመነጨው ኃይል ኢትዮጵያን ወደ ኢንዱስትሪና ዝመና ይመራታል ብለው ተስፋ እንደሚያደርጉም ገልጸዋል። የኒውክሌር ኃይል ማመንጫ ግንባታው ኢትዮጵያን በሰው ሰራሽ አስተውሎትና በሌሎች እየመጡ ባሉ አዳዲስ ቴክኖሎጂዎች የመሪነት ሚና ላይ የሚያስቀምጣት መሆኑንም ነው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተናገሩት። ሄሜቲ የጎረቤት ሀገራት ጀቶችና አየር ማረፊያዎች ላይ ጥቃት እንደሚፈጽሙ አስጠንቅቀዋል። የሱዳን ፈጥሮ ደራሽ ኃይል መሪ ጀነራል መሐመድ ሀምዳን ዳጋሎ ሄሜቲ ከጎረቤት ከአፍሪካ ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። የሱዳን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ ሆኑ ሄሜቲ ዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራዋ መዲና አስመራ ማዘዋወሩን አመልክተው ነበር። ግብጽ የሱዳን ጦር በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቲ ከሰዋል። ጦሩ በዳርፉርና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽመዋል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሐን ዜጎች ላይ ኢላማ ያደረጉ ነበር። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከሶስት ሰዓታት በኋላ የመጀመሪያውን ዓለም አቀፍ በረራ ትላንት አስተናግዷል። ሆኖም ግን ባለፉት 24 ሰዓታት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በእርስ ጦርነት ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያ ለበረራ ክፍት ማድረግ ነው። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ህይወት እንደቀደመው የመመለስ እድሉ ጠባብ እንደሆነ ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎችን አካሂደዋል። የሱዳን ጦር መሪ ሌተናል ጀነራል አብደልፋታህ አልቡርሃን ከዳርፉን 24 ጋር ባደረጉት ቃለምልልስ በሱዳን ቀጣይ ጣፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦሩ ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎች የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የ በካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርቱ ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። በመጀመሪያው በረራ ከነበሩ ተሳፋሪዎች መካከል አልቡርሃን ይገኙበታል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓታት ውስጥ ሁለት የሰው አልባ አውሮፕላን ጥቃት ፈጽሟል። በካርቱም አውሮፕላን ማረፊያ አቅራቢያ ዛሬ ጠዋት ለሶስተኛ ጊዜ ጥቃት ተፈጽሟል። በቀጣይ የአውሮፕላን ማረፊያው በረራዎች ስለማስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ መሬት ሁለቱ ተዋጊ ኃይሎች ማደራደር ሙከራቸውን ቀጥለዋል። ትናንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቃዊ የአገሪቱ ክፍል የሚገኙ የኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪቢዩን እንደዘገበው በሰነርና በዳማዚን ከተሞች ጥቃቱ ተፈጽሟል። በሰነር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰው አለው አውሮፕላን ፈንድቷል ሲሉ አንድ የዓይን እማኝ ተናግረዋል። በዳማዚን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨልማለች ሲሉም ነዋሪዎች ገልጸዋል። በስደተኞች፣ በህጻናት፣ በተፈናቃዮችና በሰብአዊ እርዳታ አቅርቦት ዙሪያ የሚሰሩ አራት የተባበሩት መንግስታት ድርጅት ባወጡት መግለጫ አለም ዓለም አቀፉ ማህበረሰብ ለሱዳን ትኩረት እንዲሰጥ አሳስበዋል። የሱዳን ጦር ካርቱምን መልሶ መቆጣጠሩ ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑን ገልጸዋል። የተመድ ተቋማት በጋራ ባወጡት መግለጫ በዳርፉር እና ኮርዶፋን ግዛቶች የቀጠለው ውጊያ አሳሳቢ እንደሆነ ገልጸዋል። በሺዎች የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውን የተቋማቱ መግለጫ ይጠቁማል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያት ነፍሳድን እርዳታ የሚሰጡበት አቅም እንደተገደበም አክለዋል። የስነ ምግባር ጥሰት የፈጸሙ ሀያ አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት ሶስት ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች በተቀበላቸው መረጃዎች መሰረት በሀያ የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጿል። የብልሹ አሰራር ጥቆማዎች ከቀረቡባቸው የስራ ሂደቶች መካከልም ለአዲስ ኃይል ጥያቄዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የክፍያ ቢል ስብስብ ማሰብ እንዲሁም የንብረት አያያዝና አጠቃቀም የመሳሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቆማ መቀቢያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቆማዎችና አቤቱታዎች ቀርበው 152ቱ ማጣራት መቻላቸውን ተገልጿል። እነዚህ ጥቆማዎች ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸሩ 179 በመቶ ጭማሪ ማሳየታቸውም ተመላክቷል። በጥቆማዎቹም መሰረት በሩብ አመቱ እርምጃ ከተወሰደባቸው አመራሮችና ሰራተኞች መካከል በስምንቱ ላይ የጽሑፍ ማስጠንቀቂያ፣ በአስሩ ላይ የደሞዝ ቅጣት እንዲሁም በሁለቱ ላይ የስንብት እርምጃ ተወስዷል። አጠቃላይ በሀያ አመራሮችና ሰራተኞች ላይ እርምጃን መውሰዱ ጠቁሟል። ተቋሙ በአገልግሎት አሰጣጡ ላይ ለሚታዩ የመልካም አስተዳደር ጉድለቶችና ብልሹ አሰራሮች አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። በኦሮሚያ ክልል ምስራቅ ሸዋ ዞን በደረሰ የትራፊክ አደጋ የዘጠኝ ሰዎች ህይወት ማለፉ ተገልጿል። ሰባቱ የህክምና ባለሙያዎች ናቸውም ተብሏል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ትላንት ምሽት በደረሰ የትራፊክ አደጋ የዘጠኝ ሰዎች ሕይወት ማለፉን የወረዳው ፖሊስ መምሪያ አስታወቀ። የቦሰት ወረዳ የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ስለሺ በላይ አደጋው የተ የተከሰተው መነሻውን ከአዳማ ያደረገ የሕዝብ ማመላለሻ አውቶቢስ አንድ የጭነት ተሽከርካሪ ጋር በመጋጨቱ መሆኑን ተናግረዋል። በአደጋው ከሞቱት ሰዎች ውስጥ ሰባቱ የሕክምና ባለሙያዎች መሆናቸውንም የክልሉ ጤና ቢሮ በፌስቡክ ገጹ ባወጣው ጽሁፍ አስታውቋል። ቢሮው በተጨማሪም ባለሙያዎቹ በአርሲ ዞን በአገልግሎት ላይ የነበሩና ለሙያ አቅም ማሻሻያና ፈተና ወደ ሀሮማያ ዩኒቨርሲቲ ሲጓዙ አደጋው መድረሱን ገልጿል። በአደጋው ጉዳት የደረሰባቸው ሰዎች በቦሰት ሆስፒታል የሕክምና ድጋፍ እያገኙ መሆኑን የተናገረ ሲሆን የአደጋው መንስኤውም በፍጥነት ማሽከርከር መሆኑ ተጠቁሟል። የወረዳው የትራፊክ ደህንነት ቁጥጥር ኃላፊ አክለውም አካባቢው በተለይም የወለንጭቲ ከተማ የከባድ ተሽከርካሪዎች የሚንቀሳቀሱበት በመሆኑ አሽከርካሪዎች ጥንቃቄ እንዲያደርጉ አሳስበዋል።